ሊበርታሪያን ፓተርናሊዝም ማለት መገናኘት የለበት ፓተርናሊስቲክ ስቴት ማለት ሰዎችን እንደ አባት ሆኖ በሰዎች ምርጫ እያገባ እንደ አባት ሆኖ፣ አሁን ስዊድን ውስጥ ህጻናት ሞባይል ሲጠቀሙ ከዚህ በላይ ድምፅ እንዳይከፍቱ ሞባይል ብሎ በህግ ያወጣል። ሶሻል ዴሞክራሲ ስለሆነ የአባትነት ሚና ይጫወታል። ፓተርናሊስቲክ ሮል አሲም ያደርጋል። ሊበርታሪያን ግን ታክስ መክፈል ታክስ እራሱ መክፈል ሊበርታሪያን ለሆነ ሰው ኒዮ ስሌቨሪ ነው። ለምን ስሌቭ የሚባለው ባሪያ የሚባለው የባሪያ ስርዓት ውስጥ የነበረው ሰው ይህን ጠረጴዛ ቢሰራ ምግብ እየተሰጠው ምናምን የሰራው የዚህ የሌበሩ ፍሩት የሆነው ይሄ ጠረጴዛ ባለቤት አይደለም። ማስተሩ አለቃው ነው፣ ሄዶ የሚሸጠው ያወጣውን ያውጣ፣ ከበላው ምግብ በታች ሊሆን ይችላል። ግን ሂዝኖ ዘኦነሮ ዘለበሮ ፌስ ፍሩት ነው። ሶ አንድ ባለሀብት አንድ ሰው ሰርቶ ጥሮ አንድ ቢሊዮን ዶላር ቢያገኝ እና መንግስት መጥቶ 35 ፐርሰንት ቢወስድበት ምን ይላል ሊበርታሪያኖች ስሌቨሪ ነው። ለምን የሰራው ስራ ባለቤት አልሆንም የሊበሩ የጥረት ውጤት ባለቤት አልሆንም ብሎ ዛትማች ታክሴሽንን እንኳን እንዲዮ ስሌቨሪ የሚቆጥሩ እንደ ኒዮሊ ስሌቨሪ የሚቆጥሩ ቾይስ ማክሲማይዚንግ እንትን እንትኑ ለዚህ ሰው መንግስት ቾይስ አርክቴክት ሆኖ ዲፎልት ቾይስ ፕሮቫይድ ቢያደርግ ትክክል ነው ይላል። ሰው ምንድን ነው የሚለው ሊበርታሪያን ፓተርናሊዝም እንግዲህ ሁለት ማሄድ ኦክሲሞሮን ማለት ሁለት ኦፖዚት የሆኑ ነገሮች አንድ ላይ ሲሆኑ ነው ኦክሲሞሮን የሚባለው። ሊበርተሪያንዝም ኤንድ ፓተርናሊዝም ኢዝ ኖት ኦክሲሞሮን ይላል። ሶ አሜሪካ ምን ያደርጋል? ሰው ልጅ ቾይስ የሚወስነው በተወሰኑ ጉዳዮች ላይ ምርጫ ሲመርጥ፣ በሆነ ጉዳይ ላይ ሲመርጥ ኮግኒቲቭ በያዙን ተጠቅሞ ነው፣ አቫይላብሊቲ ሂሪስቱክ ተጠቅሞ ነው። ቅድም ያልኳችሁ ብዙም ነገር ራሽናል አይደለም። ሶ እንደዛ ከሚሆን ጥሩ ከሆነ ዲፎልት ቾይስ ፕሮቫይድ ታደረግለታለ። መጥፎ ከሆነ ምርጫውን ዲፊካልት ታደርግበታለህ። ለምሳሌ ቅድሜ ነገርኳችኋለሁ። ሶሻል ሴኩሪቲ ስራ የለኝም፣ ልጆች አሉኝ፣ የቤት ኪራይ መክፈል አልቻልኩ፣ መንግስት ይርዳኝ ብሎ ማመልከት ሲፈልግ አሜሪካ ያለ ሰው ይችላል። የቤት ኪራይ ይሰጠዋል፣ ስራ እስኪያገኝ ድረስ ቀለብ ይቆረጥለታል። ግን ምን ያደረጉ ሰውም እየዋሸ ምናምንት እንዳይል፣ እንደገናም ደግሞ በቃ መንግስት ይሰጠኛል ብሎ ስራ አቁሞ ምን እንዳይል ኦፕትኢን ዲፊካልት ኦፕት አውት ሲምፕል አደርጉት። ሶሻል ሴኩሪቲ ተጠቃሚ መሆን ከፈለጋችሁ በጣም በከባድ ሁኔታ ነው ተጠቃሚ ምትሆን። መውጣት ከፈለጋችሁ ስራ አግኝቻለሁ ካላችሁ ሰዩ ጉሮ ሸባይ ብሎ ያጨበጭቡ። እንዴት ነው የሚያደርጉት? ይሄ ሶሻል ሴኩሪቲ መጠቀም ፈልጋላችሁ፣ አራት መቶ ፔጅ ይሰጧችኋል። ሙሉ ብሎ ፎርም፣ አራት መቶ ፔጅ ሙሉ ቁጭላች ትሞላላችሁ። መሀል ላይ የሚጠይቃችሁ ነገር ውስብስ ነው። እና ዋሽታችሁ ከሆነ ወይ ስራ ማግኘት ይቻላችሁ ጥላችሁ ነው የምትሄዱት ብዙ አይ እሺ፣ አራት መቶ ፔጅ ሞልታችሁ ተጠቅማችሁ፣ ከዛ ስራ ካገኛችሁ ደግሞ እሺ ልውጣ ብላችሁ ልታመለክቱ ግማሽ ፔጅ ናት ፔጁ። ዲዛይንድ ነው ባይ ሆነ ተብሎ ማለት የሰማ አራት መቶ ፔጁ እንዲደክምህ ሆን ብለህ እንድተው፣ መሀል ላይ እንድተው። አለ አይደል የሆነ ነገር ፈልገህ ሄደህ ሰልፉ፣ የሆነ እርዳታ ፈልጎ ሄደ ሰልፉ ብዙ ከሆነ ሌተዎች ይችላል እና እንድተው ሶ ይሄ ሂዩማን ኔቸር ሂዩማን ኔቸርን አንደርስታንድ በማድረግ ሊደርሺፕ መስጠት ፖሊሲ ሁሉ ነገር ላይ የገባ ነገር ነው። ወርልድ ባንክ ቢሄቪየራል ኢንሳይትን በጣም ትልቅ ቲም አለው ወርልድ ባንክ ጉግል አድርገው። ሶ የሆነ ቲዎረቲካል እንትን አይደለም፣ በቃ አሁን መንግስታት ወርልድ ባንክ አይምኤፍ ምናምን የሚጠቀሙበት አክቹዋል ቱል ነው። አሁን ይህን ሂዩማን ኔቸርን አውቆ በሂዩማን ኔቸር እንትን ማድረግ ፌስቡክ ዲዛይን የተደረገው ያደረጉት በሄቨራል ሳይንስ ዲዛይን ያደረጉትና ቴክኖሎጂስቶቹ እሱን ነው ወደ ቴክኖሎጂ የቀየሩት። ለምሳሌ መቶ ፔጅ መቶ ሰዎች አንድ ጊዜ ልክ ፖስት እንዳደረገው ሊወድሉ ይችላሉ፣ ላይክ ሊያደርጉ ይችላሉ፣ ኮሜንት ሊያደርጉ ይችላሉ። ፌስቡክ ግን ልክ እንደገባህ መቶውን አይሰጥህም ይዘዋል። አምስቱን ሀያውን ሰላሳውን እያለ በተለያየ ሰዓት ነው የሚለቅህ። አዲክትድ እንድትሆን ማለት ነው። ልክ ሲጋራ ምናምን አዲክትድ መሆን እሱን አጠንተው ሁሉ ነገር ላይ የገባት አይነት ነው። ዲዛይን ላይ ምናምን ላይ ማለት ኦርጋናይዜሽናል ካልቸር ተጠቅመው ተጠቅም አሁን ባለው ኦርጋናይዜሽናል ካልቸር ዲሲራፕቲቭ ስትሆን ችግር ውስጥ ትገባለህ፣ ምናምን ሬዚስታንስ ያጋጥመሃል። ሶ ሬዚስታንሱን ለመፍታት ምናምን ስትል ጊዜህን ታጠፋለህ። ያው ሊደርሽፕ ላይ ብዙ እንትን አለ። ወርከብል ከሆነ ኦርጋናይዜሽናል ካልቸርን እንዴት ትቀይረዋለህ? ቀስ ብለህ ነው ወይ ዲሲራፕቲቭ ሆነህ ነው ወይ ምናምን ሊያነጋገር ይችላል። ግን ሌማን ብራዘር የወደቀው በኦርጋናይዜሽናል ካልቸሩ ምክንያት ነው። እራሱ ወድቆ አሜሪካን በአምስት አይነት በስድስት አይነት ኢኮኖሚ ክራይሲስ ጥሎ ከዛ አለም ሁሉ የተረፈ ሪፕል ኢፌክት ያለው ፋይናንሻል ክራይሲስ ኢኮኖሚ ክራይሲስ፣ ሪሴሽን፣ ደብል ሪሴሽን እና ደብል ዲፕሬሲሽን የሚባል አምስት ስድስት ከውስጥ ያመጣው በኦርጋናይዜሽናል ካልቸሩ ነው። ሪፎርም ሪፎርም ኦርጋናይዜሽናል ካልቸር ፋንዳመንታል። ግን ሀው ዲ ዩ ቴክ ዛት ሪፎርም ዲስራፕቲቭ ሆነህ ነው ባንድ ጊዜ ቀስ ብለህ ነው እንጂ ጠቅላላ ኦርጋናይዜሽናል ካልቸር ሪፎርም አታርግ የሚል እኮ ስህተት ነው። ባለው እየሰራህ መተህ አልሰራም ይቀይረዋለሁ ሳይሆን ዊዝንዛት እየሰራህ እየሰራ ነው ሪፎርም የምታረገው አሁን ትሰራለህ፣ ዴይሊ እንትን አለብህ። ከዛ ኦርጋናይዜሽናል ካልቸሩን አጥንተህ ምናምን ኢንቮልቭ እንዲያደርግ ታረገዋለህ እንጂ ጠቅላላ ኦርጋናይዜሽናል ካልቸር ዝም ብለህ ማይቀየር ነገር ነው፣ ከሱ ጋር ተስማምተህ መኖር ነው ብሎ ካስተማር ስህተት ነው። how do you change it